ስትጸልዩ የመጣላችሁን ሃሳብ ቁጭ ብላችሁ አስቡ። ስለ ነገር የምትጨነቁ፣ የት አገር ነው የምኖረው? ሳረጅ ማን ይጦረኝ ይሆን? አንዳንዱ ደግሞ ከማን ጋር ሚስት፣ ምን አይነት ባል። ስሩ ነው እንጂ ተጨነቁ አላለም። እና አትጨነቁ። እኔ ከማን በልጨ ነው? አብርሃም በድንኳን እኮ ነው የኖረ። ለስጋችሁ ወለ ስጋ ከሙኒ ዘትለብሱ፣ ለልብስ ለስጋችሁ በምትለብሱት ነገር ደግሞ አትጨነቁ። ጥያቄ ልብስ የምንለብሰው ለስጋችን ነው? ለነፍሳችን ነው? ለስጋችን ነው? በጣም ጥሩ። ለነፍሳችን ነው። ይቅርታ አርጎልን። እንዴት ነው ለነፍሳችን የሚሆነው? የሚባል ሰው ልብስ ባለመልበሱ የምታፍር ነፍሱ ነው? ስጋው ነው? ለምሳሌ የሞተ ሰው ቢገለጥ ያፍራል? አያፍርም? ስለዚህ የምንለብሰው ማን እንዳታፍር ነው፣ ነፍሳችን እንዳታፈር ነው ማለት ነው። ስጋ ልብስ ግን የስጋ የተባለበት ምክንያት ለብሶት የሚታይ ማን ስለሆነ ነው? ስጋ ስለሆነ ማለት ነው። ለብሶት የሚታይ ስጋ ስለሆነ የስጋ ልብስ ተባለ እንጂ የምንለብሰው ለነፍሳችን ነው። አንዳንድ ሰዎች አሁን አጫጭር ልብስ የለበሱ ሰዎች አጭር፣ በተለይ እህቶቻችን አጫጭር ልብስ ለብሰው ሳይሏቸው እናቶች እንዲ ሳይሏቸው አጭር ለብሰው ከዛ በግድ እንትኑን ወደ ታችቅ እንደዚህ ሲያደርጉት አይታችሁ ታውቃላችሁ። ቢሮ ሲመጡ እንደዚህ እንደዚህ አድርጎ በቃ ወደ ታች ብለው ያስረዝሙ። ነፍሳቸው ስለምታፈር ነው እንደዛ የሚያደርጉት። መጀመሪያ ለምን አጭር ገዛችሁ? እንደዚህ እንደዚህ ከምትሉት ረጅም አትገዙ ነው፣ ይቀንሳል። ኧረ እንደውም ስሰማ አጭሩ ነው አልወድም። እንደው ረጅሙ ጠርካሽ በቀላም ብር ነው ነፍስ ስለሚያጥር ነፍስ ስለምታፍር ነው። ስለዚህ ለስጋችሁ የምትለብሱት ነገር ደግሞ አትጨነቁ። ለምን ምን እንለብሳለን? አጎኑ ስጋ የአጽም ልብስ ማራዝም ይላል። ስጋ ከልብስ አይበልጥም ወይ? አሁን ተርጉሙት፣ ቅድም ስለተማራችሁ ስጋ ከልብስ አይበልጥም ወይ? ተርጉሙት አሁን፣ ቅድም ስላስተማርኳቸው ምን ማለት ነው? ስጋ ከልብስ አይበልጥም ወይ ሲል ምን እያለ ነው? ልብስ ለናንተ ከመስጠት ምን ማድረግ ይበልጣል እያለ ነው። ስጋችሁን መፍጠር ይበልጣል ነው። ቅድም እንዳልኳችሁ ለነፍሳችሁ ምግብ የሚሆን ነገር ከመስጠት ነፍሳችሁን መፍጠር ይበልጣል። ለስጋችሁ የሚሆናችሁን ልብስ ከመፍጠር ስጋችሁን መፍጠር ይበልጣል። ሰው ሊያደርግላችሁ የማይችለውን ስጋ መፍጠር ፈጥሬ ከሰጠዋችሁ አይን፣ እጅ፣ ጆሮ፣ አፍንጫ፣ እግ ፈጥሬ ከሰጠዋችሁ ሰው ገዝቶ ሊሰጠው የሚችለውን ልብስ አይሰጠንም ብላችሁ ታስባላችሁ ማለት ነው። በዚያውም ላይ ለልብስ አትጨነቁ። ለስጋችሁ ለልብስ አትጨነቁ ማለት ምን ማለት ነው? ይሄን ለብሼው ይሄ ምን ትንስ ብየው ይኸኛው የለኝም ያኛው የለኝም ብላችሁ አትጨነቁ ነው። አንዳንዱን ልብስ እኮ የምንለብሰው ለውድድር ነው። ቅዱስ ዮሐንስ አፈወርቅ ይቅርታ ወንዶችም አጓጉል ልብስ ይለብሳሉ ሴቶች ሴቶች ላይ ጨፈጨፍኩ ይመስላል ወንዱ ሁሉ ይለብስ የለም የወንዱ አለባበስ ራሱ ቀጣቶ ሱሪው ዝቃርጎ እዚ ታች ታጥቆ ናት ሰው ግን ነው «ሱሪ የለች ተብሎ ነው የምሰ በገጠር ሱሪ የለች ከተባለ ስድብ ነው። እና አሁን ምድላችሁ ፈልጌ ነው። ቅዱስ ዮሐንስ አፈወርቅ ምን ይላል? አይ አንቺ ሴት፣ ለምንድነው ውድ ውድ ልብስ እየለበሽ በከተሞ መሀል ወይ በመንደር መሀል የምትሄጂው? ላይ ጠይቃል። ባሌን ደስ እንደለ እንዲለው ብዬ ብለሽ ትመልሽልኝ ይሆናል ይልና አይደለም ይላል። እንደዚያ ሳይሆን አንቺ የለበስሽው ልብስ በሌላቸው ድሃ ሴቶች ላይ መመካት ፈልገሽ ነው ይላል። ያ ልብስ በሌላቸው ሰዎች ፊት እሷን ኖሯት ለብሰው በእነሱ ፊት ስታል በነዚያ በእነዚያ በላይ የበላይነት ስሜት እንዲሰማሽ ፈልገሽ ነው። እንግዲህ እነዚያ ድሃ ሴቶች በአንቺ ምክንያት እግዚአብሔርን እንደሚሰድቡት ታውቂያለሽ ወይ? ይላል ለምን ይቺ በየሰዓቱ የምትለዋውጠው ሰጠ፣ ለእኔ ግን በወር አንድ ጊዜ የምለውጠው አሰጠኝ ብላ እግዚአብሔርን ትሰድበዋለች ይላል። በልክ እኮ ነው የሚኬደው። በታመመ ሰው መሀል ሲኬደው ጆብ ጆብ ጆብ ተብሎ ተውላ አይኬድም። ለምን? ሰውየው ምን ይላል? እነዚህ የሚሮጡበት ጉልበት ሰተ፣ እኔ ግን ቀና ብዬ እኳን የማይበትን ጤና ነሳኸኝ ብሎ እግዚአብሔር ያማረ የታመመ ሰው ልትጠይቁ ሄዳችሁ፣ ካካካካካካካካ ከተብሎ አይሳቅም። የታመመ ልትጠይቁ ሄዳችሁ ስቃላችሁ፣ ምን ይላል? እኔን እንደዚህ ውጋት ያጣድፈኛል እነሱ እንደ ቆሎ ይፈጋሉ። ምን አድርጌ ነው ጌታ። ከታመመ ሰው ልጠይቅ ሄዳችሁ፣ እንትና ይችን ጉረሻ እገሌ ጉረስ ብላ ሻይ እንትምትን አይባል ተብሎ፣ እኔ እህል ከቀመስኩ ወሬ ነው። እነሱ ይገላገላሉ። ለማን ያማረራል? እግዚአብሔር ያማረራል። ስርዓት ተይዞ ነው ሁሉ ነገር የሚደረገው። እግዚአብሔር ቤተሰቦች፣ ስለዚህ ልብሳችሁን አትጨነቁ ማለት ይሄንም ልበሳችሁ፣ ያንም ልበሳችሁ። ሰው በልብሱ አይከብርም። በጣም በልብስ አይነት በመጨነቅ አይምሯችሁን አታደንግዙ። በዚህ ዓለም ፍቅር አትያዙ ማለት ነው። ለልብስ ከመል ጨነቃችን የተነሳ እንዳልኳችሁ ደጋግሜ እንደምናገረው ቀዳዳ ልብስ ፋሽን ሆኖ መምጣቱ ነው። ሰው የመጨረሻ ማበዱን የማይሆን የበዝ የመጨረሻል የመጨረሻ የተቀደደ ሱሪ ፋሽን ሆኖ ሲሸጥ ይህ ምን ይባላል? የሰው ልጅ ለልብስ ከመጨነቁ የተነሳ ስለዚህ አጌጣለሁ ብላችሁ በልብስ አትጨነቁም። የሚገባችሁን ያክል ሰውነታችሁ ከተሸፈነ ከሰው ጋር ከኋላችሁ በቃችሁ ማለት ያላችሁን አጥባችሁ በንጽህና በልክ ልበሱ። ወንድ ዝምራችሁ ጎተት ትበሉ ያልኩት በስነ ስርዓት ልበሱ። ግን ልብሳችሁ የሚጨምርላችሁ ክብርና ጌትነት የለም። ብዙ ልብስ በመግዛት ደስታን ማግኘት አይገባም አይቻልምም። ለዚህ አትጨነቁ። እንደዚያ ከሆነ ልብስ የት እናገኛለን? የምትሉ ከሆነ ምን አለ፣ ርእዩ ጽጌያተ ገዳም ዘከመ ይልህቁ፣ የምድራም የምድረ በዳ አበቦችን ተመልከቷቸው። እስኪ ማን ነው ያለበሳቸው? አንዱ ቢጫ ልብስ ለብሶ አደራ አደራ፣ አበባ ጽጌረዳ ደግሞ ቀይ አበባዋን ይዛ ይህ የራሳቸውን መልከኛ መልከኛ ልብስ ለብሰው አበቦቹ ጀርግድ ሲሉ በተራራው ላይ ማነው ነው እንደዚህ ያለው ውበት ያለበሳቸው? ገዝተው እኮ አይደለም የለበሱት። ከዚህ ነው ያፈልደቁት ከሰውነታቸው እስቲዋቸው አለ ሰሎሞን ጥቀ በኩሉ ክብሩ ይለብሰ ከማዱ ምሉ ሰሎሞን እንኳን እንዲያ ያለ ባለጸጋ ሲሆን ከነዚህ አበቦች የአንዱን ያህል አለበሰም ማለት ለምን ሰሎሞን አበባ ሊያስጠልፍ ይችላል እንጂ አበባ አያብብም ገብቶቹ አይደል ሰሎሞን እንኳን የአበቦችን ያህል አልለበሰም እና ታዲያ እነዚህ አበቦች ሳይጨነቁ እንደዚህ የሚለብሱ ከሆነ ለዚያውም ደግሞ ወናውስ እየገዳም ዘዮም ሀሎ ሰመይት ወደይ ውስተ እቶነ እሳት ዘከመዝ ያለብሶ እግዚአብሔር እፎች የአክሙ ኦ ሕጹጻነ ሃይማኖት። ዛሬ አብቦ ለምልሞ በመስከረም በጥቅምት አብቦ ለምልሞ የምታዩትን ነገ በሳት የሚቃጠለውን አበባ እግዚአብሔር እንደዚህ አድርጎ የሚያለብሰው ከሆነ እናንተ እምነት የጎደላችሁ በአርአያውና በአምሳሉ የፈጠራችሁ እናንተንም እንዴት አያለብሳችሁ? ወፍ ያላቸው ግን ቄስን ተመልከቱ ማለት ነው ብለው ተርጉመውታል። የሰማይ ወፎችን ተመልከቱ ማለት ማይዘሩ ማያጭዱ ወፎችን ካህናትን ተመልከቱ ማለት ካህናትን፣ ማን ያበላቸው እሱ። ለምሳሌ እኔን ብትወስዱኝ ጓሮ የለኝም፣ እግዚአብሔር የተመሰገነ ይሁን። የባንክ አካውንትም የለኝም፣ ሊኖረኝም አይችልም። እስከምሞት መዝግቡት አባ በ2018 አካውንት አይኖረኝም ብልህ ነበረ ብላችሁ በዩቲዩብ እንድትናገሩት ይሄው በ2030 አለ እንድትሉ ማለ አለ ልማይዞች እ ስለዚህ ሰዎችን ማበረ ብነም ይይዛል። በልብ ያዙ። ደግሜን ምራ ወደፊትም አካውንት አይኖረኝም። ስለዚህ አሁን እዚያ ውስጥ የለኝም። ይሄን ቀሚስ ማን የገዛል? ገብረ ማርያም እና ሁለት ማርያም አደሉ እግዚአብሔር ምክንያቱም ሁለት ማርያም እና ግብረ ማርያም የማን ናቸው? የእግዚአብሔር ናቸው። እግዚአብሔር የማይዘሩ ወፎችን ተመልክቶ ማለት ቄስን ተመልክቶ እስኪ እስኪ እነዚህ ቄሶች ይዋጅ ይሄ ጠምጥሞ ጠምጥሞ ያለው ቄስ እና መነኩሴ በሙሉ ያጎቱን ድንች መሰላችን? ምን ቆፋ ነው? አክስቱን ባቄላ ይወቃል? ማንንም ይመግበው እንዲያርጎ። እግዚአብሔር እንዴት እግዚአብሔር አይገርማችሁም? ቄስን አሁን እናንተ ስታካብሩ ፖሊስ አላስገደዳችሁ፣ አዋጅ አልተነገራችሁ። ልባችሁ በቄስ ላይ እምነት እንዲኖረው አድርጎ ብር አዋጣችሁ ቄስ ካባ እንዲደርብ ማድረግ ይህ የማን ስራ ነው? ሰውን ያህል ክፉ ጭንቅላት ያለው ፍጡር አምኖ ብር እንዲሰጥ ማድረግ እኮ ጎበዝ፣ ቀላል መስሏቸዋል። ሰው እኮ ቀላል ፍጡር መስሏቸዋል። የመጨረሻ የተራቀቀ ፍጡር ነው በጣም። እኔ እንደው በምድር ላይ በጣም የሚከብድህ እውቀት ምንድን ነው ብትሉም፣ ሰው ይባላል። ሰው መቼም ቢሆን ሊገባኝ አይችልም። በፊት ለፊት የገባኝ ምስል ብር ሳየው የከበደኝ፣ የከበደኝ እየረቀቀብኝ፣ እየረቀቀብኝ ይመጣል። የመጨረሻ ተገልጦ ማያውቅ ማያልቅ መጽሐፍ፣ ሰው ነው። እየሳቀ ነዶት ሊሆን ይችላል። እየሰጠ ሊቀማ ሊሆን ይችላል። አይታወቅም ምን እንዳሰበ። ማለት ምን እንዳሰበ ማውቃ ይቻለ። እየሰጣሉ ውሸታቸውን ሊሆን ይችላል። አይታወቅም ሰው ብሬድ እንውረድ ብለው በቃ ወግዳ ናቱን ነው የምለው የሚለው ውሸታቸውን ሊሆን ሰው አይን ድግ ሰው ይታወቃል። ስለዚህ የእግዚአብሔር ሰዎች ሰውን ያህል ነገር በጦርነት እንኳን ታንቄ ሞታለው የሚለውን ፍጡር በነፃ ብር እንዲያመጣ ያደረገ እግዚአብሔር ይሄ ቄስን ተመልከቱ በሉ ቄስን ተመልከቱ ብሎ አው ወፎች የተባሉ ደግሞ እነማን ናቸው? እስራኤልን ተመልከቱ። አልዘሩም፣ አላጨሩም። ስንት ዘመን መገባቸው እግዚአብሔር? አርባ ዓመት በምን በደመና ወፍ ያላቸው እስራኤል እስራኤልን እዩ። አበባ የተባሉ ግን ሃይማኖት የሌላቸው ሰዎች ናቸው። ሃይማኖት የሌላቸው ሰዎች አበባ ይባላሉ። አበባ ዛሬ ሽብርቅ ብሎ ህዳር ሲመጣ እርግፍ እንደሚለው ሃይማኖት የሌላቸው ሰዎች በሀብት ያማረባቸው ናቸው። ነገ ግን ገሃነም አለባቸው። እና ወናሁ ጽጌ ገዳም ዘውም አለ ዛሬ ያበበውን አበባ ነገ የሚቃጠለውን ማለት፣ ነገ በገሃነም የሚቀቅለውን ሃይማኖትን የካደውን ሰው እግዚአብሔር ሲያበላው ሲያጠጣው እያየ አናንተ ምት ይጎድላችሁ? በስሙ ተጠርታችሁ አምናችሁ ማናንተ እንዴት አይመግባችሁም ማለት ነው። ስለዚህ ሁለተኛው ለልብስ አትጨረው ከቃሉ ጋር ናችሁ። ሶስተኛ ሶስተኛ አሁን ራሱ የሚገርማችሁ ለልብስ መጨነቅ እንኳን እናንተ መቼስ አይቆጡኝም እዚህ ያሉት አባቶች አይቀደግ ናቸው። ምንድን ነው እንኳን በልብስ እንኳን የሰው ልብስ የቤተክርስቲያኑ የመጋረጃ አይነት ራሱ አሁን መከራ ብልቶናል። ይህን ነው ይቅርበሉኛሉ ቤተክርስቲያን የመጋረጃ ለአንዱ ነጭ ነጭ፣ ለአንዱ ቢጫ፣ ለአንዱ ወርቅ። አንዱ ደብር ያይና የአምስት መቶ ሺ ብር መጋረጃ ሲመጣ ሌላኛው ደብር ደግሞ የአምስት ሚሊዮን ያመጣል። ለልብሰ ትጨነቁ። አንድ አይነት መጋረጃ ቢኖረ እንደው እግዚአብሔር ጸልዩ እንደው ቢኖረ ከአዲስ አበባ ቅድስት ማርያም ቦሌ መድኃኔዓለም እስከ መጨረሻ የገጠር ጎጆ ቤተክርስቲያን አንድ አይነት መጋረጃ እንደው መድኃኔዓለም ቢያመጣል ወይ ቀይ ወይ ጥቁር እርፍ እንነበረ በቃ። ልክ አሁን እንዲህ የግብፅ ቤተክርስቲያን መጋረጃዎች ለዐቢይ ጾም ለሕማማት ጥቁር፣ የትንሳኤ ዘመን ነጭ፣ ከዚያ የተረፈውን ቀይ። የትኛውም ቤተክርስቲያን የምትሄዱ ሶስት መጋረጃ አለ፣ ሌላ የለ። የትኛውም ትልቅም፣ ገጠርም፣ ገዳምም፣ ከተማም እኛም እንደዚያ ቢሆን ቢኖረን እንዴት ጥሩ ስለዚህ ይህንን አትጨነቁ። እግዚአብሔር የሚፈልገው ሌላውን ነገር ነው። አዎ፣ ለወንጌል ክብር ለቅዳሴ ክብር የወርቅ ወንጌል፣ የወርቅ ገበታ፣ የወርቅ አትሮንስ፣ የወርቅ መስቀል፣ የወርቅ ጉልላት ቢኖር ጉዳት የለውም። ዋናውን ነገር ትተን ከሆነ ግን ጉዳት አለው። ያም እንዳይሆን ለልብስ አትጨነቁ ያለን ይህን ነው።